መሰጪዎች እንደሚሉ ከሆነ ቢያንስ ቀባሪ የሚያሳጣ ሥራ አንሥራ ይህም የሚጠቅመው በሕይወት ላለን ነው ሲሉ ተናግረዋል። ይህም የሆነው ሰሞኑን የሰለሞን ተካሌ የቀብር ሥነ ሥርዓት ውዝግብ በማስነሳቱ ነው። ሰሜን ሸዋ ስክሬኑን ብንወስደው ማን ይቀበለናል? አዲስ አበባ ስላሴ እንዳይቀበር ደግሞ ተከልክለናል። በአሜሪካ አትላንታ ከተማ ይቀበር ብዙዎችን አስብሏል። የአርቲስትና አክቲቪስት ሰለሞን ተካሌኝ የቀብር ሥነ ሥርዓት ትናንት አትላንታ ጆርጂያ ውስጥ ተፈጽሟል። ባለፈው ሳምንት ቅዳሜ በድንገት ተኛ ህመም በ57 ዓመቱ ህይወቱ ያለፈው አርቲስትና አክቲቪስት ሰለሞን ትናንት አትላንታ ውስጥ ኢንተርናል ሂልም ሞሪያል ጋርደን በተባለው የመቃብር ስፍራ ላይ ቀብር ሥነ ሥርዓት ተፈጽመዋል። ከቀብር ሥነ ሥርዓቱ ቀደም ብሎ በአትላንታ ደብረጽዮን ቅድስት ማርያም ተዋሕዶ ቤተ ክርስቲያን የጸሎት ፍትሃት መርሃ ግብር መካሄዱን ባልደረቦቹና ታሪኩ ኃይሉ ዘግበዋል። ሰለሞን ተካሌ በአዲስ አበባ ዙሪያ ካለው ኮረብታማ ሰፈር ከወላጆቹ አቶ ተካሌ መሀሪና ከእናቱ ወይዘሮ ታዱሽ ተሰማ አብራክ እንደ ጎርጎሪያውን ጊዜ አቆጣጠር ከጥቅምት 7 ቀን 1968 መወለዱን በህይወት ታሪኩ ማህደር ላይ ተመልክቶናል። ሰለሞን የሙዚቃ መሳሪያ ቅንብርና ውህደት የሚወድ የነበረ ቢሆንም የእርሱ ታላቅ መሳሪያ የነበረው ግን የራሱ የታ ሲያደሉ የተፈጥሮ ድምጽ እንደነበረ ተወስቷል። በየጎዳናው ከበሮ ታጅሞ ከመዝፈን ጀምሮ ወደ ተሟላ የምሽት ክለብ እስካደገበት ድረስ ለተዳሚዎች ደስታና ስሜት ሲያጋራ መቆየቱን ተገልጿል። በኋላም አክቲቪስትነት በሬዲዮና በተለያዩ የተለያዩ ማህበራዊ ሚዲያ ውታሮች የፖለቲካ አቋማቸውን ሲያራምዱ ቆይተዋል። ሰለሞን የሚያስተላልፏቸው ፖለቲካ ሀሳቦችን ከአንድ ወገን ብርቱ ነቀፌታ፣ ትችት ሲያስተናግር ከሌላ ወገን ደግሞ ድጋፍ ሲቸረው ቆይቷል። ቤተሰቦቹና ጓደኞቹ ወዳጆቹ በተገኙበት ግብ ቅጣት መሬት የተፈጸመውን ሰለፎን ተካልኝ የአራት ልጆች አባት ነበር። ታላቁ የኢትዮጵያ ህዳሴ ግድብ ሊጠናቀቅ አንድ ነጥብ ሶስት ፐርሰንት ብቻ ነው የቀረው። ግንባታ የተጀመረው መጋቢት 24 ቀን 2003 ዓ ም ነበር። የኢትዮጵያ አንድነትና የይቻላል መንፈስ የታየበት ሀገራዊ ፕሮጀክት ነው። ለመጪው ትውልድም የይቻላል መንፈስ ሲያንጸባርቅ የሚኖር ፕሮጀክት ነው። ለአባይ ግድብ በአሁኑ ሀይል በማመንጨት ላይ ይገኛል። 74 ቢሊዮን ኪዩ ሜትር ውሃ በመያዝ ትልቁ ሰው ሰራሽ ሀይቅ ሆኗል። ግድቡ ሲጠናቀቅ 78 ደሴቶች ይፈጥራል። ግድቡ ከአመት ከ10 እስከ 15 ሺህ ቶን አሳ ማምረት የሚያስችል ነው ተብሏል። የአባይ ግድብ የኤሌክትሪክ ኃይል ለማመንጨት ከአፍሪካ ቀዳሚው ስፍራ ይዛል። ለቀጠናው ሕዝቦች ትስስር፣ ለአፍሪካ ሀገራት ተሞክሮ ቁልፍ ሚና አለው። የሀገራት ውስጥ የኤሌክትሪክ ሽፋን 75 በመቶ ያሳድጋል የተባለ ሲሆን ለአፍሪካ ሀገራትም በራስ አቅም ልማት መነቃቃት ተምሳሌ የሆነ ፕሮጀክት ነው። ኢትዮጵያ በአይኤምኤፍ 2025 የእርገት ትንቢያ ዝርዝር ከአፍሪካ በሶስተኛ ደረጃ ተቀምጣለች። ኢትዮጵያ ከዓለም አቀፋዊ የገንዘብ ድርጅ ድርጅት ተቋም አይኤምኤፍ በወጣ የአፍሪካ ሀገራት የ2025 የእርገት ትንቢያ ዝርዝር ሶስተኛ ደረጃ ይዛለች። አይኤምኤፍ የአፍሪካ ሀገራት የ2025 የእርገት ትንቢያ ዝርዝር ይፋ አድርጓል። እንደ አይኤምኤፍ ዘገባ ከሆነ ትንቢያ ኢትዮጵያ የ6.6 በመቶ እርገት ታስመዘግበል ተብሎ ይጠበቃል። ድርጅቱ የ15 የአፍሪካ ሀገራት የ2025 እርገት የዘረዘረ ሲሆን፣ ሴኔጋል 8.4 በመቶ፣ ሩዋንዳ 7.4 ፐርሰንት እርገት የሚኖራቸው ሲሆን ኢትዮጵያ ከነዚህ ሀገራት ተከትላ የ6 ነጥብ 6 አዲስ በመቶ እርገት በ2025 እንደምታስመዘግብ በሪፖርቱ ላይ ተጠቁሟል። ለ30ና 40 ዓመታት የኖረ ቤት ንብረት ያፈራ ቤተሰብ የመሰረተ ሰው ብዙ ነው። ኑሮ ሁሉ በሶስት ቀን ውስጥ ማቋረጥ አይቻልም ሲሉ በጅቡቲ የሚኖሩ የኢትዮጵያን ድምፆች ተናገሩ። የጅቡቲ መንግስት በሀገሩ የሚኖሩ ሰነድ አልባ ኢትዮጵያውያን በፈቀዳቸው ለቀው እንደወጡ እንደዛ ካልሆነ ግን የግዳጅ አፈሳ እንደሚጀምር ማስታወቁ ይታወሳል። ኢትዮጵያ ውሳኔ አስመልክቶ በጅቡቲ የሚገኘ ኢትዮጵያውያን ምን ላይ ይገኛል ሲሉ የተለያዩ ኢትዮጵያ እያነጋገረ ይገኛል። አስተያቸዎቹ የሰጡት የጅቡቲ ነዋሪ የሆኑት ኢትዮጵያ አቶ ኑሩ መንግስቱ የዜጎች ስቃይ ለመቀነስ በዲፕሎ ዲፕሎማሲ አካሄድ ጣልቃ መግባት አለበት ባይ ናቸው። እሳቸው በጅቡቲ በህጋዊ መንገድ እየኖሩ መሆናቸው የጠቀሱት አስተያየት ሰጪዎቹ ነገር ግን ህጋዊ ሰነድ የሌላቸው ኢትዮጵያን እጅግ በርካቶች እንደሆኑ ተናግረዋል። ከዚህ ውስጥም ሰላሳና አርባ ዓመታት የኖረ ትላልቅ የንግድ ድርጅቶ የከፈቱ ሀብትና ንብረት ያፈሩ አግብተው የወለዱ ኢትዮጵያውያን አሉ ብለዋል። በአሁኑ ጊዜ ህዝቡ በከፍተኛ ግራ መጋባት ውስጥ ነው ያለው። በሶስት ቀናት ውስጥ የሚይዘው የማይጨብጠው ነገር የለም ብለዋል አቶ ኑሩ። ኢትዮጵያ መንግስት በአስቸኳይ ከጅቡቲ መንግስት ጋር ተነጋግሮ ዜጎች ከጭንቀት እንዲታደግም ተማጽነዋል። በአቶ ኑሩ ዝርዝር ከሆነ በተገለጸው ማስታወቂያ መሰረት መመዝገብ የጀመሩ አሉ፣ በመኪና መውጣት የጀመሩ አሉ። ነገር ግን አብዛኛው ምንም አይነት እንቅስቃሴ እያደረጉ አይደሉም። አሁን ሶስት ቀን ብቻ ነው የቀረው። በአውሮፕላን በባቡር መውጣት አትችልም፣ ህጋዊ የጉዞ ሰነድ ካልያዝክ። ከጅቡቲ ውጡ የሚለው ጉዳይ የተሳሳተ ይመስለኛል ሲሉም አብራርተዋል። በጣም ብዙ ኢትዮጵያ ስደተኞች ያለው ከኢትዮጵያ ቀጥሎ የመኖች ናቸው። ግን ሁሌ ውጡ የ የሚባሉት ኢትዮጵያኖች ናቸው ተብለዋል። ምክንያቱን ግን አላወቅንም ሲሉ አብራርተዋል። በፖሊስ ሁሌ ማፈሳለ የሚታፈሱት ኢትዮጵያውያን ናቸው፣ ሌሎች ዜጎች ላይ እንደዛ ሲደረግ አይታይም። ከዚህ በፊትም እንደዚሁ ሰዎች የመያዝና የማሰር ገንዘብ ተቀብለው የመልቀቅ ሁኔታ ነበር ብለዋል። አንዳንዴ ግጭት በሚፈጠርበት ጊዜ ኢትዮጵያ እርስ በርስ ይጋጫሉ፣ አንዳንዴ ወንጀል የሚፈጸምበት ጊዜ እንደዚህ ውጡ ምናምን ስለሚባል ሰው ትኩረት አልሰጠውም ነበር ብለዋል። እንዲህ በይፋ ለቃችሁ ውጡ ተብለን አናውቅም ይላሉ በይፋ በዚህም ምክንያት ችላ ተብሎ ተዘንግቷል። በአሁኑ ለየት የሚያደርገው በመንግስት ደረጃ በይፋ መገለጹ ነው ሲሉም አብራርተዋል። ሰው በጣም ደንግጧል። ቀነ ገደብ ይራዘም የሚለው ተስፋ ነበረን። አሁን ግን ሶስት ቀን ቀርቷል። መፍትሔ ከመዘየድ ይልቅ ዝም ብሎ የመጨነቅ ላይ ያለም ስደተኞች፣ የንግድ ተቋማት ያላቸው ሰዎች ብዙ ናቸው። በአምስት ቀን ምን ማድረግ ይቻላል? ሲሉም ይጠይቃሉ። ንብረት ያፈሩ ሰዎች እንዴት ሕጋዊ ሰነድ የላቸውም የሚለውም ነገር እየተብራራ ነው። አቶ ኑሩ ለዚህ ምላሽ ሲሰጡ ሰው ጅቡቲ ሀገሬ ናት ብሎ እስካሁን የሚያስበው እንዲህ አይነት ነገር ይመጣል ብሎ አያስብም። ኢትዮጵያና ጅቡቲ እንዳንድ ሀገር ነው የሚታሰቡት ሲሉም ይናገራሉ። ራሳቸው ጅቡቲውያኖችም እንደዛ ነው የሚሉት። አሁን ግን በመንግስታቸው ውሳኔ ደስተኞች አይደሉም። በዚህም ተደናግጠው ለአመታት ያለ ህጋዊ ሰነድ የሚኖሩ ጅቡቲና ኢትዮጵያ ተለያይቶ ማየት አይቻልም ሲሉም ተብራርተዋል። አክለውም የሚባረሩት ዜጎች መንግስት ሊደርስላቸው ይገባል ሲሉም ተማጽነዋል። እንዲህ ያለ ህዝብ ንብረት ሸጦ በራሱ ተመዝግቦ ተረጋ ተረጋግጦ የሚወጣበት እድል ሊመቻችለት ይገባል። በሶስት ቀናት ውስጥ ለቃችሁ ውጡ ማለት ግን አግባብ አይደለም፣ ሲሉ ይገልጻሉ። በጅቡቲ የኢትዮጵያ ኤምባሲና የውጭ ጉዳይ ሚኒስቴር የዜጎች ስቃይ የሚቀንስበት መንገድ ማመቻቸት አለባቸው። ወደ ሀገራቸው ከተመለሱም በኋላ የሚቋቋሙበት እድል መመቻቸት አለበትም፣ ሲሉም ተናግረዋል። አፈሳ ከተጀመረ አደገኛ ነገር ነው። ተያይዞ ወደ ማቆያ ትገባለህ። ከዚያም በግጭት ተጭነ ትባረራለህ። ንብረትም አትይዝም፣ ገንዘብህንም አትሰበስብም። ቤተሰቦችን የመሰናበት እድል አይኖርህም። ሲስተም ካለህበትም ሁሉ ተለቅመህ ነው የምትወሰደው። ሲሉም ይናገራሉ። የቤት ሰራተኞች አሉት፣ ደሞዛቸው እንኳ በወቅቱ አይሰጧቸውም። ደሞሳ ይዙ ሊባረር ነው ማለት ነው። መንግስት እንዲደርስላቸውን የምማጸ ነው ሲሉ ተናግረዋል። ሩሲያው መሪ የፑቲን የቁርጥ ቀን ወዳጅ እኛ እያለን እብራሂም ትራውሬ ላይ ምንም አይነት አደጋ አያደርስበትም። አሜሪካና ፈረንሳይ የአንድ ነጻ ሀገር ፕሬዝዳንት ይዘው የማሰር መብት የላቸውም ሲሉ የሩሲያው ፕሬዝዳንት ቭላድሚር ፑቲን ተናግረዋል። ነገሮ ግልጽ እንደሆኑ ፈልጋለሁ። ኢብራሂም ትራውሬ የአገሪቱ ፍላጎትና መድረሻ አጢኖ በመመርመር እኔ ጋር መጣ እንጂ እንደ አንድ የንግድ ሸሪክ ወይም ህልሙ ለማሳካት ጓደኛ ሆኖ ነው የተቀበልኩት። ሩሲያ ከቡርኪናፋሶ ምንም ነገር አትሰርቅም፣ ሀብትም በዝብዛ በማድረግ ፍላጎት የላትም። ፍታዊ የንግድ እንዲኖረን እንፈልጋለን ብለዋል። እኛ ሀገራችን ሆነ ወደ ቡርኪናፋሶ ሀገር ስንገባ በቡርኪና ፋሶ ያላትን ማዕድ በራሱ ሀገር ምርታ በንግድ ስምምነቶች መሰረት ወደ እኛ ሀገር መላክ ነው ብለዋል። የቡርኪናፋሶ የማዕድን ሀብት የመስረቅ ና የመመዝበዝ ፍላጎት ቢኖረን የሀገራችን ማዕድ አምራቾች ቡርኪና ፋሶ ገብተው እንዲሰሩ እናደርግ ነበር። እኛ ግን ፍትሐዊ የንግድ ተጠቃሚነት ስለምንፈልግ ነው ይህን እናደርግም ሲሉ ተደምጠዋል። እኛ እንደ አያል ሀገሮች በሌሎች ሀገር ገብተን ተጽዕኖ መፍጠር አንፈልግም። አሜሪካና ፈረንሳይ ኢብራሂም ትራውሬን በጥላቻ ላይ አይን የሚመለከቱት ምክንያቱም ትራውሬ አይኔ እያየ የሀገሬን የማዕድን ሀብት አትሰርቁም በማለቱ ነው ሲሉም ተናግረዋል። የቡርኪናፋሶ ሀብት መስረቅ ባለመቻላችን እሱን በሌብነት በወንጅለው ከስልጣን ማስወገድ ይፈልጋሉ። ይሄው ደግሞ አይሆንም ብለዋል። ተራውሪ ከነሱ ጋር ያለው ግንኙነት አቋርጦ አገሩን ለማሳደግ እየሰራ እንደሆነ አይቻለው። ኢብራሂም ተራውሪ ወንድሜ ነው እሱን ለመከላከል ሁሉ አማራጭ ይጠቀማለሁ ሲሉም ተደምጠዋል። አሜሪካና ሌሎች ሀገሮች ኢብራሂም ተራውሪ ምንም የማድረግ ስልጣን የላቸውም እነሱ የአንድ ሀገር ነጻ ፕሬዝዳንት በዛ ልክ ክብር ሊሰጥ ይገባል ሲሉ ፕሬዝዳንት ፑቲን ተናግረዋል።